በስመ አብ ወወልድ ወመንፈስ ቅዱስ አሀዱ አምላክ አሜን። በክርስቶስ ኢየሱስ ክርስቲያን የሆናችሁ ውድ የኦርቶዶክስ ታማኞች እንዴት ናችሁ? እንደምን ዋላችሁ? እንደምን አደራችሁ? ቸርነት በእናንተ በቤታችሁ ይሆንላችሁ። እንግዲህ ስሙልን፣ ምን ተብሎ እንደሚባል ኦርቶዶክሳውያን ምን አይነት ፖለቲካ መስራት እንደፈለጉ ስሙልን። የራሱ ቸርች ከፍቶ ብዙ ሰዎችን ለሃያ አመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ያው ልደተ ቃል ዘማርያም ዘለቀ ይህን አለም ወዶ የሄደው ትናንትና ከኛ ጋር ጌታን አመልካለው ጌታን አገለግላለው ሲል የነበረ ሰው ማለት ነው። ይሄ ደግሞ ንሳ አባቱ ናቸው በቦሌ መድኃኔ ዓለም ቤተ ክርስቲያን ዛሬ ክርስቶስን ክዶ ሄዷል ማለት ነው። አለምን ወዶ ሄዷል ማለት ነው። እና ምን እየተባለ እንደሚወራ ስሙ፣ ምን ያህል ውሸት እንደሚዋሽ እና በዚህ ውሸት ምን ትርፍ ሊያገኙ እንዳሰቡ ይህንን ኢንፎርሜሽን መምህሩ፣ መምህር ጳውሎስ የሚባለው ነው የተናገረው። የቤተክርስቲያኒቱ የስብከተ ወንጌል ኃላፊ መሰለኝ፣ መምህር ጳውሎስ ባልሳሳት እና ምን እንደሚባልና ምን ሊሰራ እንደታቀደ ከውሸት ከጽድቅ ቃል ሳይሆን ከውሸት ቃል ምን ሊያተርፉ እንደፈለጉና በወንጌላውያን አማኞች ላይ ወይሱ ለመምህሩ ነግሮ ዋሽቶ ተናግሯል። ግን ደግሞ ራሱንም ደግሞ ይዟል፣ አፉንም ይዟል አፍሮ ማለት ነው። እንኳን እርሱ ይህ ያለው በጣም ተሸማቋል። ወይ ለንስሓ አባቱ ነግሮታል 20 ዓመት ሙሉ በፓስተርነት አገልግዬ ቸርቹን በትኝ ነው የመጣሁት ብሏል። ወይ ደግሞ በተለያየ ጥቅማ ጥቅም እንደያዟቸው አንዳንድ ኢንፎርሜሽኖች ደርሰውኛል። ምናልባት ጥቅማ ጥቅም የሰጠው ሰውዬ ፓሰር ነበርኩኝ እና ቸርቹን በትኛ ነው የመጣሁት በል ብሎታል። እና በዚህ ሊያገኙት የፈለጉት ጥቅም እንዳለ ያመላክታል። ስለዚህ ቪዲዮ እንስማ፣ ቪዲዮ እንስማ። እንዴ ለሀያ ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር። ቀጥተኛይቱን ሃይማኖት ለማወቅ ብዙ ጥረት አድርጓል። እዚህ መካከል የምታዩቸው በማኅበራዊ ሚዲያ ያገለግሉ ወንድሞቻችን አጠገባችን ጋር የምናያቸው በሙሉ እነዚህ ዲያቆናትና መምህራን ናቸው። እነ መምህር ቢንያም፣ እነ መምህር ዘማርያም እንደዚሁ ደግሞ የካቴድራላችን ስብከተ ወንጌል የነበሩ ዛሬ በመንበረ ልዑል ቅዱስ ማርቆስ በከፍተኛ ማይረግ ተሹመው ወደ ያደግሞ ሄደዋል። ሁላችሁም ታውቋቸዋላችሁ። መምህር አስራት የንስሓ አባት ሆነው ረጅም ጊዜ ክትትል ሲያደርግ ቆይቶ የቤተ ክርስቲያኒቱን ስርዓት ስለወደዳት፣ ስለአወቃት፣ ስለተረዳት ጣይሟል። ከፓስተርነት ወደ አብተወልድነት እንደገና በቄደር ዛሬ ተጠምቆ በቄደር ጥምቀት ተመልሷል። ክብርና ምስጋና አምላካችን ይሆን በዚህ እየተመላለሱ ያሉ መንገድ ላይ ያሉ ብዙ ወንድሞች ስላሉ የእሱም ወንድሞች ስላሉ ቤተሰቦች ስላሉ እዚህ ቦታ ላይ ለመድረሱ እናቱ የከፈሉለትን መስዋዕትነት ወንድሞቹ ጓደኞቹ ያደረጉለትን ነገር በሙሉ በምስክርነት እንሰማለን። ወመንፈስ ቅዱስ አሐዱ አምላክ አሜን። ራሱን መምህሩ የስብከተ ወንጌል ኃላፊው መምህር መምህር ጳውሎስ ምን ብሎ ብሎን ያስተዋወቀው 20 ዓመት ሙሉ በፓስተርነት ሲያገለግል የኢትዮጵያ ሙሉ ወንጌል ቤተክርስቲያን የታንከኛ ሰፈር አጥቢያ ማለት ነው ናዝሬት ኤርሚ አትሰማም። እያወራ ከሆነ ይሰማል። አይ ቲንክ ሚውት አርጎ ቤት እያወራ ነው መሰለኝ፣ አይኔ ጋ ብቻ መሰለኝ ነው። ፖለቲካው ደስ ይላል ወገኖች እሺ እና ምንድነው ሶሪ ልጆች እዚህ ጫጫታ ስላለ ነው ፕሊዝ ኦኬ ምንድን ነው ያለው መምህር ጳውሎስ የተባለው ሰው ነው እንግዲህ አስተዋዋቂው እና ያለውን ድጋሚ ስሙትና ሪያክሽኑን ይሁት የሃያ አመት ፓስተር የተባለው ሰውዬ ቸርቹን ዘግቶ የራሱ ቸርች ከፍቶ ነበር ቸርቹን ዘግቶት ነው የመጣው። በትኖ ነው የመጣ ነው ተብሎ የተሰራው፣ በዚህ በሚያክል ትልቅ ካቴድራል ቤተክርስቲያን ብዙ ህዝብ በተሰበሰበበት እንዴት እንደሚዋሹ ኦርቶዶክሳውያን በገድላቸው ብቻ ሳይሆን አንድ ሰው እንደ ፓስተር እንኳን ሳይሆን ፓስተር ነኝ ብሎ ለእጩ ፓስተርነት እንኳን ወንጌላዊ እንኳን ያልሆነ ማለት ነው ሲሄድ ምን ብሎ እንደዋሹና እንደ በዚህ ውሸት ምን ሊያተርፉ እንደፈለጉ ስሙት። ትንሽ አሳቤ ልጆች እዚህ ስላሉ እንትን ብሏል። ስሙት ድጋሚ። ለሀያ ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበረላችሁ። አፉን እዚህ ጋር እንዴት እንደያዘ አፍሮ ማለት ነው፣ አፍሮ ማለት ነው። አሁን እዚህ ጋር ካፈረ ወይ ተናግሮ የተናገረውን ነገር ስለተናገረበት አሳፍሮታል ወይ ደግሞ ደምረው ለዚህ መምህር አልተናገረም እና መምህሩ ወይ ከነሳ አባቱ ሰምተዋል ወይ ከነዚህ የቲክቶክ የታክሲ ተራ ልጆች ያሏቸው ቀሲስ ዲበክ ሁሉ ከነዚህ ወይ ከታክሲ ተራ ልጆች ሰምተዋል። መምህሩ ወይ ከራሱ ሰምተዋል፣ ወይ ከእንስሳ አባቱ ሰምተዋል፣ ወይ ከነዚህ ከታክሲ ተራ ልጆች ሰምተዋል። ከሌላ ሊሰማችን ነው እና ምን አለው ሀያ ዓመት ሙሉ ፓስተር ሆኖ ቸርች ከፍቶ ሲያስተዳድርበት ከነበረው አላለም። ኦርቶዶክሳውያን የውሸት ማቅ ለብሰው ሲታዩ በዛሬው ዕለት በአንድ አጭበርባሪ ዱርዬ ሲታለሉ፣ ወይ ራሳቸው አጭበርባሪዎች ሆነው ሲገኙ ይህን ከመስማት የበለጠ የሚያሳፍር ነገር የለም። በእርግጥ እውነት በቤት ውስጥ ስለማይነገር አገልጋዮችም እውነትም ካንደበታቸው ስለማይገኝ እንዲህ ዋሻሉ ማለት ነው። በአዲስ አበባ የጌታን ስጋ ቆርቤያለሁ፣ በልቻለሁ፣ ጠጥቻለሁ ብሎ አቁርበነዋል ብሎ ያሉት የጌታን ስጋና ደም የተባለው የጌታን ምንድን ነው? ወይኑንና ስጋውን ማለት ነው። ደሙን ወይኑን፣ ወይ ደሙን፣ ወይ ደሙን ህብስቱን ደግሞ ስጋውን በልቶ ጠጥቶ ቆርቦ የሚዋሽበት ቤት፣ ቆርቦ ሐሰት የሚነገርበት ቤት፣ ቆርበው ተጠምቆ ሐሰት የሚነገርበት ቤት፣ ሐሰት የሚመሰክርበት ቤት፣ ስሙልኝ። የድንግል ማርያም ጥበቃ የመልአክ ጥበቃ የእግዚአብሔር ቸርነት በእናንተ በቤታችሁ ይሆንላችሁ። ቀጣይ ዓመት ሁለት ነው ብላችሁ ቀጣይ ዓመት የተዋዶ ጊዜ ነው። መምህሩ ዝምረ ሎ እንዲሚዋሹት ዘማሪያ እናንተ ቤት ዝምሮ ውሸት ዝምሮ ቀደዳ ነው እንዲ ያለው እያለ ይመስለኛል ወደ ዞሮ ብሎ ግን እየሰማህልኝ ነው? እየተባለ ያለው ነገር አረ እኔ እኮ እንደዚህ ያላልኳቸው መምህር ዙ ብለው ማይክሮፎን ይዘው የሚዋሹት እንዲህ አይነት ቤት ነው፣ እንዲህ ቤታችሁ እያለ ይመስለኛል። ይሆ የዚህኛውን ፊት የለኝ፣ በደስታ ተጠለቅልቆ ጥርስ በጥርስ ሆኖ ወይስ አፍሮ ተሸማቁ፣ እፈሩ፣ ተሸማቀቁ፣ እዘኑ እዘኑ አያው፣ ፊታቸው ላይ የሚነበበው ገጽታ። ይሄም ጭማ አቀርቅራ የታክሲ ተራ ልጅ እንዶና የኔ ጌም እየተጫወተች ነው። ምናልባት ምን ይታወቃል? አንድ አበባ አንድ አበባ አንድ ቦንቦሊኖ እያለ ይሆናል። እዚህ ማይታወቅም። ኦኬ፣ የ20 አመቱ ፓስተር ምስክርነቱን ሲሰጥ ይሄ አንገቱን እንዲያቀርቅሯል። ይሄ ደግሞ መስካሪ ይዞት የሄደው እንደዚህ አፍሯል፣ እንዲህ ተሸማቋል፣ እንደዚህ ፊቱ ከስሏል ይታይ አይኑ ያይኑ ብለን እንኳን አታይ አታዩም። የሃያ አመቱ ፓስተር ቸርች በትኝ ሄድኩ ብሎ ያለው እንዴ እንዴት ነው? እዚህ ቤት ዝም ብሎ ነው የሚዋሸው? ድሮ እኔ እኮ በዛ በነበርኩበት ሰዓት ላይ ተዋሻላችሁ ተብሎ ሲባል እውነት አልመሰለኝም ነበር። ገና በመምጣት በመጀመሪያ ቀን ያልሆንኩት ነው ብሎ መመሩ እንደዚህ ይናገራል። አራ አይተውኝም ዘው ሚዲያ ላይ ይሰማል ምን ይሻላል አይነት ብሎ የሚያወራ ነው ይመስላል ቀሲሱም እዚህ እዚ ይወልንትም ብለውላል። እሳቸውም አቁርፈዋል። የ30 አመት የ20 አመት ፓስተር ሲጠመቅ ጥርስ በጥርስ ሊሆኑ ይገባል እንጂ እኚኛውም ላይ ፈገግታ አይታይም፣ ዋናውም ላይ ፈገግታ አይታይም። ቆርቦ የወጣው ሰውዬ እንዴ አሁን አሁን ቅዱስ ቁርባን አቁርባችሁኛል ነበር እንዴ? ና በቃ እንዴት ነው ውሻት ሃይማኖት ለማወቅ ለሃያ ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር። ቀጥተኛይቱን ሃይማኖት ለማወቅ ብዙ ጥረት አድርጓል። እዚህ መካከል የምታዩቸው በማህበራዊ ሚዲያ የሚያገለግሉ ወንድሞቻችን አጠገባችን ጋር የምናያቸው በሙሉ እነዚህ ዲያቆናትና መምህራን ናቸው። እነ መምህር ቢኒ ዘማርያም ዘማርያም ዘመሸማቀቅ ነው ብዬ ያለ ቴዲ ዘመሸማቀቅ ነው እንጂ ቴዲ ዘማርያም አይደለም። ቴዲ ዘመሸማቀቅ ስታሳፍሩ በዓለም ፊት በራሳችሁ ቤት ላይ በራሳችሁ ሕዝብ ፊት የሐሰት ምስክርነት ኢየሱስ ክርስቶስን የማያከብር ትውልድን የሚያታልል እንደዚህ ፊታቸው ከሰል መሰል ያለ አንዳቸውም ላይ የደስታ ፊት አይነበብም። በሰማይ ደስ መላእክት ደስ ተሰኙ ምናም ነገር ብሎ ሊል ይችላል። እንዲህ ነው የሚያዋርዳችሁ ጌታ ኢየሱስ ማለት ነው። እንደዚህ እንደዚህ ነው አንገት የሚያስደፋየ በጽድቅ መንገድ አይደለማ? ማናችሁ ደምረውን ወንጌል ሰብካችሁት አንዳችሁ ወንጌል እናንተ ቤት የታ አለና ስለ ኢየሱስ ክርስቶስ ምን ወንጌል አለና እንደዚህ ነው ሸዋቀቁት። የመጨረሻ ላሳይዳ፣ ለወንድሞች ልስጣቸው። ለሀያ ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር። ቀጥተኛይቱን ሃይማኖት ለማወቅ ብዙ ጥረት አድርጓል። እዚህ መካከል የምታዩቸው በማኅበራዊ ሚዲያ የሚያገለግሉ ወንድሞቻችን አጠገባችን ጋር የምናያቸው በሙሉ እነዚህ ዲያቆናትና መምህራን ናቸው። እነ መምህር ቢኒያም እነ መምህር ዘማርያም እንደዚሁ ደግሞ የካቴድራላችን ስብከተ ወንጌል የነበሩ ዛሬ በመንበረ ልዑል ቅዱስ ማርቆስ በከፍተኛ ማዕረግ ተሹመው ወደዚያ ደግሞ ሄደዋል። ሁላችሁም ታውቋቸዋላችሁ። መምህር አስራት የንስሐ አባት ሆነው ረጅም ጊዜ ክትትል ሲያደርግ ቆይቶ የቤተክርስቲያኔቱን ስርዓት ስለወደዳት ስላወቃት፣ ስለተረዳት ጣሟል። ከፓስተርነት ወደ ሀብተወልድነት እንደገና በቄደር ዛሬ ተጠምቆ በቄደር ጥምቀት ተመልሷል። ክብርና ምስጋና አምላካችን ይሁን። በዚህ መንገድ ውስጥ እየተመላለሱ ያሉ መንገድ ላይ ያሉ ብዙ ወንድሞች ስላሉ የእሱም ወንድሞች ስላሉ ቤተሰቦች ስላሉ እዚህ ቦታ ላይ ለመድረሱ እናቱ የከፈሉለትን መስዋዕትነት ወንድሞቹ፣ ጓደኞቹ ያደረጉለትን ነገር በሙሉ በምስክርነት እንሰማለን። መስማ ይህንን ይመስላል እንግዲህ ውሎ የሀያ ዓመት ፓስተር ወደ ኦርቶዶክስ ተመለሰ ተብሎ ሊሰራ የተፈለገው ፖለቲካና ከዚህ ሊያገኙት የፈለጉት ትርፍ ምንድን ነው ብሎ የሚለውን ከወንድሞችም ጋር እናወራበታለን። ምናልባት የኢትዮጵያ ሙሉ ወንጌል ቤተክርስቲያን፣ እዚህ ጋር በደምረው ወልዴ ላይ የጻፈችው የኢትዮጵያ ሙሉ ወንጌል ቤተክርስቲያን ደብዳቤ አለ አነብላችኋለሁ። እንደዚህ ካሜራውን አድርጌ ለማንበብ ስለማይመቸኝ ያው፣ በአዳማ ታንከኛ ሰፈር ማለት ዜሮ ዘጠኝ ያለው ማለት ነው። በአዳማ ታንከኛ ሰፈር ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን አባል ስለሆኑት ለወንድም ደምረው ወልዴ ጉዳዩን መግለጫ ስለመስጠት ይመለከታል ይላል እኔ እዚጋ ከፍ አድርጌ አነበዋለን እሺ የሃያ ዓመቱ ፓስተር እዚጋ ቁጭ በሏ የማ ፓስተር እንደሆኑ ይጣራል እሺ ደምረው ወልዴ ላለፉት ሶስት ዓመታት ይላል በኢትዮጵያ ሙሉ ወንጌል ሶስት ዓመታት የቤተክርስቲያን አባል የነበረ ወንድም ነው በዚህም ቆይታው በቤተ ክርስቲያን የባህሪ መለዋወጥና የክርስቲያናዊ ስነ ምግባር ስለተመለከተችበት ክርስቲያናዊ ስነ ምግባር ክርስቲያናዊ ስነ ምግባር ስለተመለከተችበት ከማናኛውም መንፈሳዊ አገልግሎት በማገልገል ይስተካከል ማንኛውን መንፈሳዊ አገልግሎቶችን በማግለል ይስተካከል በሚል ተስፋ ስትገሥጽና ስትመክር ቆይታለች። ይሁን እንጂ ሐዋርያው ቅዱስ ጴጥሮስ ብዙዎች በመዳራታቸው ይከተሏቸዋል፣ በእነሱም ጠንቅ የእውነትን መንገድ ይሰደባል፣ ገንዘብን በመመኘት የተፈጠረውን ነገር ይረቡባቸዋል ሁለተኛ ጴጥሮስ መልእክት ላይ ያለው ቃል ማለት ነው እንደሚል ይህ ወንድማችን ሃይማኖቱን ለትርፍ ለመጠቀም ሲል የስራ ፈትና የሐሜተኞችን ትኩረት በመሳብ ስራ ላይ በመጠመድ ምርጫው አድርጓል ካለምንም የነገረ መለኮት አስተውሎ መንፈሳዊ ብስለትና የአገልግሎት ስልጠና ዘመኑ የፈጠረውን በይነመረብን በመጠቀም ከቤተ ክርስቲያናችን ትምህርትና አቋም ውጭ የሆኑትን የእውነትን መንገድ የሚያሰድቡ መልእክቶችን ሲያስተላልፍ ቆይቷል። በቲክታክ በይነመረብ ላይ የኢትዮጵያ ህገ መንግስት የሌለውን የሃይማኖት የሚሆን የሌላውን ግለሰብ የተሳደበና ያንቋሸ በህግ ተጠያቂ እንደሚሆን እንደሚደነግግ እየታወቀ የተለያዩ ቤተ እምነቶችን በመጥቀስ መሳደብም ከቤተክርስቲያንም ራሱንም ግጭትና አደጋ ውስጥ የሚከቱ ሁኔታዎችን እንዲፈጠሩ ምክንያት የነበረ ሲሆን በቤተ ክርስቲያን ጥረት በሃይማኖት መሪዎች ይቅርታና ልበሰፊነት ሊታለፍ ችሏል። በአሁኑ ወቅት ወንድማችን የቤተ ክርስቲያናችን ሰፊ ትግስትን በመናቅ በመሠረታዊ ወይንም አእማር ትምህርቶችን ከማይመስላት የሃይማኖት ተቋም ጋር በይፋ የተቀላቀለ ስለሆነ ቤተ ክርስቲያንንና ግለሰብን እያንቋሸ ስለሆነ ይህንን መግለጫ ማውጣት አስፈላጊ ሆኖ አግኝተነዋል። ስለዚህም ይህ ወንድም አስቀድሞ በቤተክርስቲያናችን ስርዓትና ትምህርት የማይሄድ ያልተቋረጠ መንፈሳዊ ህብረትን የማያደርግና ከማንኛውም አገልግሎት ታግዶ ራሱን እንዲያይ በተሰጠው የእርምት ጊዜ ውስጥ ከስህተቱ መመለስ ባለመቻሉ እንዲሁም በቤተ እምነታችንም ሆነ በአካባቢያ አጥቢያችን ከግለሰብ ስም በፊት እንደ ሹመት አገልጋይ እገሌ የሚል የማትጠቀም መሆኑን እየገለጸን አገልጋይ ደምረው ወልዴ ነኝ የሚለውን የቀድሞውንም ቢሆን ይህንን ድርጊት አጥብቀን እያወገዝን በመሆኑ እያሳወቅን በዚህ መሠረት አገልጋይ ተብሎ ያልተሾመ እንደሆነና አሁን ባለው ሁኔታ በ02/08/2017 ዓ.ም ጀምሮ ከቤተ ክርስቲያናችን ከአባልነት የተሰረዘ መሆኑን እንገልጻለን። ስለሆነም ቤተ እምነታችን በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያንና በአጥቢያችን በአዳማ ታንከኛ ሰፈር ሙሉ ወንጌል ቤተ ክርስቲያን በሚል ስም በምንም አይነት ሁኔታ ከዚህም በኋላ መጠቀም የማይችል መሆኑን እንገልጻለን። ቤተ ክርስቲያን ወደ ልቡ እንዲመለስና ከብክነት እንዲወጣ ልመናና ጸሎት እንደምታደርግለት እያሳወቅን የቤተ ክርስቲያናችን አባላት ሁሉ ከሐሰተኛ ትርክቶችና ማታለል ራሳችሁን እንድትጠብቁና ከዚህም ግለሰብ ጋር ምንም አይነት ግንኙነት እንዳታደርጉ እናስገነዝባለን የታንከኛ ሰፈር ሙለወንጌል አማኞች አጥቢያ ቤተክርስቲያን አዳማ ሚያዝያ 22 2017 ማተም ይኸው የኢትዮጵያ ሙለወንጌል ቤተክርስቲያን አዳማ አጥቢያ ታንከኛ ሰፈር አውቀዋለሁ ቤተክርስቲያኑ ራሱ ሰፈሩንም አውቀዋለሁ። ያው ከላይ ህዳጉ ላይ ያለው ሄድ ፔፐር ያለበት ማለት ነው። ስለዚህ በምንም አይነት ሹመት ያልተሾመ መሆኑን በፓስተርነትም እንዳላገለገለ እንዳልተሾመም እናስገነዝባለን ብሎ አሉ። ኦኬ፣ ይህንን ይህም ቪዲዮ እዚህ ሲናገሩ ምን ጥቅም ሊያማግኘት ነው ታዲያ? እንደዚህ ተዋሸው ብላችሁ ካላችሁ አንዴ ላሰራሱ ቸርች ከፍቶ ሙሉ ወንጌል ምን ብላ ትላለች? እኔ አልሾምኩትም ፓስተርም አይደለም አገልጋይም ተብሎ መጠራት የለበትም። እኔም ጋ ሶስት አመት ነው የቆየው ነው ያለችው ሙሉ ወንጌል ቤተክርስቲያን። እዚያ ያለው የ20 አመት ፓስተር ነኝ ነው ያለው። 17 ዓመት የት ነበረ ፓስተር ሲያደርግ የነበረው። መቼ ነው ሙሉ ወንጌል ቤተክርስቲያን ፓስተር አልነበርም? የራሱን ፓስተር መስርቶ ማን ይፋራሱን ቸርች ከፍቶ ህዝቡን ሁሉ በትኖ ነው የመጣው ነው። እና ብዙ የሚመጡም አሉ የጠፉ ብሏል እሱ እስኪ የሚያመጣቸውን እናያለን። መቼም እንደሱ አይምሯቸውን የሳቱ ትውልድና በገንዘብ በቀይ ወጥ የተደለሉ የዘመናችን ይሁዳዎች ካልሆኑ በስተቀር ማናቀው ቤት አይደለም እና ሶስት ዓመት በኢትዮጵያ ሙሉ ወንጌል ቤተክርስቲያን ታንከኛ ሰፈር ነበረ። ከዛ በፊት ምን ያህል ዘመን እንደሆነ አላውቅም እንጂ በደቡብ አጥቢያ ሙሉ ወንጌል ቤተክርስቲያን ናዝሬት ቀበሌ አስር ውስጥ እንደነበር አውቃለው። እሱን ማረጋገጫ ማምጣት ምንም አያቅተኝም፣ ላምጣ ብዬ ካልኩኝ ግን ሀያ ዓመት ሙሉ ፓስተር ነኝ ብሎ ሲል እራሱ ደምረው እንኳን አፍሯል። እነዚህም የወሰዱ ሰዎች ወይ እነዚህ ይሆናሉ። የሀያ ዓመት ፓስተር ነው ብሎ ያሉት ምንድነው? አንዴ አንድ ተባለ የተባለው ማለት ነው። ገጠር አንዱ አደል ሊያድን ወጣ አደል ሊያድን ወጣና አደል ሊያድን የወጣበት ጫካ ውስጥ አንበሳም ጦጣም ዝንጀሮም ጉሬዛም ድኩላም አጋዘንም ጥንቸልም ጃርት ምናምን ነገር የሚባሉ እንደዚያ ዋልደጌሳ ምናምን ነገር የሚባሉ እንስሶች አሉና፣ ዝም ብሎ ምንሽሩ ነው ይዞ ይወጣው ሊያድን ሌሎቹ ሲያድን አይቶ ማለት ነው። ጦሩን ምንሽሩ ነገር ይዞ ወጣ ሊያድን። እናወጣና የእንስሶቹን ስም አያውቅም የትኛው ምን እንደሆነ የትኛው ጥንቸል የትኛው ድኩላ የትኛው ጅብ የትኛው ከርከሮ የትኛው አጋዘን ምናምን ነገር አያውቅም። እና ሲሄድ ገና እንደሄደ በለስ ይቀናው የሆነ ቋጥኝ ላይ የሆነች ጆሮዋ ትልልቅ የሆነች ነገር አገኘ። ትንሽዬ ነች፣ ግን ጆሮዋ በጣም ትልልቅ ነው። የቁመቷን ያህል ጆሮ እንትን ያለች አገኘ። ሲና ተኩሶ ነው፣ በጦር ወግቶ ገደላት። ገደላትና አረጎራው አለ። አረጎራው፣ አረጎራው፣ አረጎራው እኔ ጠቅላሽከር አንበሳ ገዳይ ምናምን ነገር እያለ ጩኸት ጀመረ። ከዛ ድረሱልኝ፣ ገድያለሁ አለ። ምንድን የገደልከው? ምንድን የገደል ገድያለሁ፣ ገድያለሁ፣ በቃ እንትን ዘርየዋለሁኝ። ምንድን የገደልከው ንገረን? ድኩላ ነው ወይስ አንበሳ ነው ወይስ ነብር ነው ወይስ ጅብ ነው? ምንድን የገደልከው? ገድያለሁ ይላል። የገጠር ሰው ነውን፣ እንግዲህ ገደል መሚቶ ያስተጋባል። ገድያለሁ እያለው፣ ብየስላችሁ፣ ገድያለሁ እያለው ይላል። የገደልከውን ስሙን ንገረን አሉት። በርቀት በወንዝ ማዶን የሚጠራሩት አያከሌ እያሉ ማለት ነው። ገድያለሁ፣ ምንድን የገደልከው? ስሟን አላቅም፣ ጆሮ ትልልቅ ነገር ግን ገድያለሁ አለ። እና የቲክቶክ አዳኞች ማርከዋል የማረቁት ግን ጆሮ ትልልቅ ነገር አይነት ነገር ነው። ፓስተር ይሁን ዘማሪ ሀያ ዓመት ያገልግል ሁለት ዓመት የቤተክርስቲያን ሽማግሌ ሊሆን ምንም የሚያውቁት ነገር የለም። የአገሬን አዳኝ ያስታውሰኛል። ማርካ ነው ምንድ የማረካችሁት? ጆሮ ትልልቅ ነገር ነው የገደልኩት አለ። ጆሮ ትልቅ ነገር ነው የገደልኩት እንገድ ምንድነው? ምንድን ነው እሱ? አንበሳ ነው አላቅም፣ ጅብ ነው አላቅም፣ ከርከሮ ነው አላቅም። ሳያቅ ነው ሄዶ የመጣው ማለት ነው። ጠንቻልና ጅብን አንበሳና ድኩላ ለይቶ የማያውቅ ፓስተርና ምንመንን ዘማሪና ወንጌላዊ ለይተው ማያውቁ ተሺ ለሀያ አመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር። ቀጥተኛይቱን ሃይማኖት ለማለት እዚህ ጋር ደምረው ቢነግረኝ ደስ ይለኛል። እዚህ ጋር በውስጡ ያወራ ምን እየተካሄደ ነው? ምን እየተካሄደው ነው ግን? ዲያቆን ዘማርያም እንደዚህ ነው። ዛሬም ተዋሻላችሁ። ዛሬም እኔን እኮ እዚህ ቁጭ አድርጎን እኮ እየዋሸን። አደራ ኤርሚያስ እንዳያዩ ድሮና አነጣጥራን አጥራ ነው ሳይሆን መጣ ሳይው ልትቀርጽህ እና ምን ለዲያቆን ዘማርያም ዋሸኮ። እሳቸው መምህር አይደሉም እንዴ? አረ እኔ እንኳን 20 አመት አይደለም 20 ሰው እንኳን አያቀኝም። ቸርች ውስጥ በፓስተርነቴ የምታወቀው ቤተክርስቲያኔ በጥባጭ እንደሆን ብላን የጻፈችው ደብዳቤውን እንኳን አላነበበው፣ ሶሻል ሚዲያ ላይ እኮ ተበትነዋል። የኢትዮጵያ ሙሉ ወንጌል ቤተክርስቲያን ታንከኛ አጥቢያ ኮ ራሱ የጻፈችብኝ በኢ ክርስቲያናዊ ስነ ምግባር ተባሮ የወጣ ሰውን እኮ ብሎ ነው ያለ። ቢያንስ እንኳን እሱ እንዴት አያነበውም? አሁን ሶሻል ሚዲያ ዘመን ነው ብሎ ያወራ ይሆን በወዱ እኛ እዚህ ለምን ደረታቸውን ነፍተው አስጠመቅን ብለው ለምን ቀና አላሉ? ይ አሁን ይህን ፊት ከማየት የበለጠ ምን የሚያሳዝን ነገር አለው? ደሞች አሁን ተጠመቀ ነው የሚባለው፣ ተጨነቀ ነው የሚባለው? ይሄኛው ተጠመቀ፣ ይሄኛው ተጨነቀ። ተጠማቂ ተጨናቂ፣ እግዚኦ፣ እግዚኦ፣ እግዚኦ። ተጠማቂ ተጨናቂ ጣቱን ከጣቱ ቁልፍልፍ አርጎ አስሮ ተቀምጧል። ተጠማቂ የ20 ዓመት ፖስተር ኖት ፓስተር ፖስተር ከሆነ ልንሰጠው እንችላለን። ኖት ፓስተር ፓስተር የለም። ዘቤ ምን አለቆችን ነገር ካመጣ ቀራን ሰይ ሰይ ሰይ እኛ ቤት እንደዚህ ዝም ብሎ ፓስተር መሆን አትችልም። ይቻላል? አይችልም ትችላለህ አትችልም። ነው ነው። ቆይ ቆይ ቆይ ቆይ አምታኝ። ቆይ ምን እንደሚል ቆይ። አንድ ቪዲዮ እዚህ ጋር ላይ ይመስለኛል። የት ነበረ እሺ ዘበነ ዛ ቤት ፓስተር መሆን ይቻላል ብሎ ሲል፣ ማን ነው ኡስታዝ ደግሞ አይቻልም ፓስተር መሆን አትችልም ብሎ ያለበት፣ እሷን ቪዲዮ ብታመጡልኝ። እማ ቤት ነበር ያየሁት ዛሬ። ወንድሞች እናቶች፣ ዳውንሎድ ያርኩት መስሎኝ ነበር። አሲላኩልኝ ዘበነ ዛቤት ጴንጤ ቤት ፓስተር መሆን ትችላለህ በፈለክበት ሰዓት ላይ ብሎ ሲል፣ ኡስታዝ ደግሞ አትችልም አትችልም። እሷን ቪዲዮ ነበር የፈለኩትኝ? አዎ ሴቪ ያረኩት መስሉኝ፣ ሴቪ ያረኩት መስሉኝ። ኦኬ፣ ቺቶ አይደለም፣ አላገኘትም። ኤንወይ ቪዲዮ ነበረ የያዝኩት። እና እንደዚህ አይነት ውሸት ምን ሊሰራበት ነው የታቀደው? ወንድሞች። ይኖር ነበር ቀጥተኛይቱን ሃይማኖት ለማወቅ ለሀያ ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር ቀጥተኛይቱን ሃይማኖት ለማወቅ ብዙ ጥረት አድርጓል። እዚህ መካከል የምታዩቸው በማህበራዊ ሚዲያ የሚያገለግሉ ወንድሞቻችን አጠገባችን ጋር የምናያቸው በሙሉ እነዚህ ዲያቆናትና መምህራን ናቸው። እነ መምህር ቢንያም፣ እነ መምህር ዘማርያም፣ እንደዚሁ ደግሞ የካቴድራላችን ስብከተ ወንጌል የነበሩ ዛሬ በመንበረ ልዑል ቅዱስ ማርቆስ በከፍተኛ ማዕረግ ተሹመው ወደዚያ ደግሞ ሄደዋል። ሁላችሁም ታውቋቸዋላችሁ መምህር አስራት ጊዜ አብራችሁም በዚህ በሶሻል ሚዲያ ላይ ቆያችሁ። ኦርቶዶክሳውያን ምን ተሰማችሁ? የሀያ ዓመት ፓስተር ተብሎ መምህራኖቻችሁ ሲዋሹ ምን ተሰምቷችሁ ይሆን ውስጣችሁ አሳፈሩን አንገታችንን አስደፉን እያላችሁ ይሆን ኮሜንት የምታደርጉት እዚህ እልል የምትሉት እንዲህ አይነት ውርደት የራሱ ቸርች ያለው ብሎ ያለ እንዲህ አይነት ውርደት የቤተ ክርስቲያኒቱን እንኳን ደብዳቤ ያላነበበ የጅብ ችኩል ቀንድ ይነክሳል ተብሎ የሚባል አይነት መምህር።